ኡስታዝ አቡበከር አህመድ ምን ገጠማቸው? ሰላም ተናስተልን ውድ የቻናል ተከታታዮች ሚቂ ነኝ ከሚጌታ ቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክት ሆነ ኖቲፊኬሽን ቤሏን ክፍት ያደርጉ ያንስ ያድርጉ። ወዲያውኑ የምለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስትጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በኢትዮጵያ እንግዲህ ከክርስቲያን በመቀጠል በከፍተኛ ቁጥር እንግዲህ ተከታይ ያለው የእስልምና እምነት ነው። እንግዲህ በእስልምና እምነት ደግሞ አባቶች አሏቸው። እንደዚሁ በክርስትናም እንደዚሁ አባቶች አሏቸው። ሀገሪቷ ሰላምና ጸጥታ እንድከበር አባቶች በተለይ እርስ በርስ በሰላም ዙሪያ በከፍተኛ ሁኔታ ሚና ስጫወቱና ስሰሩ ይስተዋላል። በተለይ ደግሞ አባቶች ባዘዟቸው መንገድ ወጣቱ ከወጣ ወደ ሌላ ነገር ሊሄድ ይችላል። በስሜታዊነት እንዳይጓዝ በጣም ጠበቃ አድርጎ በመያዝ በተለይ ሃይማኖታዊ ጉዳይ በጣም ሴንሲቲቭ ስለሆነ በፍቅር በጣም በሚገርም ሁኔታ ማለትም ነው ለብዙዎች ደግሞ በጣም የሚወዱት በሙስሊምም፣ በክርስቲያንም ተወዳጅ የሆኑት ኡስታዝ አቡበከር አህመድ ናቸው አንዱ። ከጠቅላይ ሚኒስትር ዶክተር አብይ አህመድ በጣም ቅርርብ እንዳላቸው የሚነገረው ጠቅላይ ሚኒስትር ዶክተር አብይ አህመድም ከልብ እንደ ወዳጅ የሚያያቸው እስተዋዞች እንደሆኑ ጭምርም ነው አንዱ፣ እሳቸው ናቸው። ኡስታዝ አቡበክር አህመድ በፈገግታቸው፣ በአስተሳሰባቸው፣ በአመለካከታቸው በህዝብ ዘንድ በከፍተኛ ሁኔታ ተወዳጅ ናቸው። ታዲያ ኡስታዝን ምን ገጠማቸው? ሰሞኑን እጅግ አሳዛኝና ልብ ሰባሪ ነው። ታመው ወደ ጠቢብ ኢትዮ ጠቢብ ሆስፒታል እንደገቡ ነው የደረሱን መረጃዎች የሚያሳዩት። ኢትዮ ጠቢብ ሆስፒታል እንግዲህ በአሁኑ ሰዓት ኢትዮጵያ ውስጥ በከፍተኛ ሁኔታ በርካታ ታማሚዎችን በማከም ከፍተኛ ሪፈር የተደረጉትን ከባባድ ሕክምና ላይ የደረሱት ከባባድ ደረጃ ላይ የደረሱትን እንኳን የሚያክም ሆስፒታል ነው። በዚህ ሆስፒታል ላይ እንግዲህ በርካታ ቁጥር ከታች እስከ ላይ ታማሚ አይነት ወይም የህመም አይነቶች ሰው የምታከምበት ሆስፒታል ነው። ኡስታዙ እዛ ታመው እንደገቡና እዛ ህክምና ላይ እንደሆኑ ጭምርም ነው። በርካቶቹ ዱዓ እያደርጉ በማለትም የሙስሊም እምነት ተከታዮች መግለጫ በዋናነት እንዳወጡ ጭምርም ነው። በከፍተኛ ሁኔታ በርካቶቹ አሁን ዱዓ በሙስሊም እምነት ተከታዮች ዘንድ ዱዓ እያደረጉላቸው እንደሆነ ጭምርም ነው። ኡስታዙ እንግዲህ በጣም ተወዳጅ የተረጋጉ ሀገሪቷ ላይ ሰላም እንዲሰፍን በተቻላቸው መጠን ፍቅርን ስሰብኮ የነበሩት ተነስተ፣ ተጋደል፣ ተጨፋጨፍ ሳይሉ ፍቅርን፣ ሰላምን፣ እኩልነትን፣ አንድነትን፣ ወንድማማችነትን በተለይ መቻቻል ዙሪያ በከፍተኛ ሁኔታ ሲሰሩ የነበሩ መምህር ናቸው። በእስልምና ታሪክ ከተከሰቱት መካከል ፈርቀዳጅ ማለት ይቻላል። ፍቅር ናቸው። አይረጋጋሉ፣ ብዙዎቹ አንዳንዶቹ አይረጋጉም። በተለይ በሃይማኖት ስርዓት ተደብቆ የተለያዩ ነገሮችን ፖለቲካ ሲያራምዱም ይስተዋላል። እሳቸው ግን በጣም የተረጋጉና ሰላማዊ ሰው እንደነበሩ በተለይ ሌላ ሃይማኖትን ክብር አይነኩም። ስለ ሌላ ፖለቲካ ፓርቲም አይመለከትም። አንዳንዱ ይወጣና እንደዚህ አይነት ቡድን መፍረስ አለበት መጥፋት አለበት ለኢትዮጵያ ጠንቅ የሆነው ይሄ ነው በማለትም እንደዚህ አይነት አመለካከት የሚያራምዱት በሙስሊም እምነት ተከታይ ሆኖ ኦርቶዶክስ ውስጥ ኦርቶዶክስ ወይም ሆኖ ሙስሊም ውስጥ እንደዚሁ በ ክርስትና እምነት ውስጥ ያሉት የተለያዩ ክርስቲያኖች ደግሞ በሙስሊም እምነት ሙስሊሞችም እንደዛው የሚያደርጉበት ሁኔታ አንዳንድ በትላልቅ ደረጃ ላይ ያሉት ሰዎች የማይጠበቅ ድርጊት ሲፈጽሙ፣ ግን እሳቸው በጣም የተረጋጉና ስብዕናቸውን፣ የራሳቸውን ስርዓት የጠበቁ በሕዝብ ዘንድ ተወዳጅነት ያተረፈው የማያስመስሉ ቆፍጣና፣ ዝምታን የሚመርጡ በቃ በጣም የተረጋጉ ነው። ለዚህ ነው ከዚህም ብዙ ኢትዮጵያውያኖች የሚወዷቸው እኚህን ኡስታዝ። ለዛም ነው በክርስቲያንም በሙስሊም ዘንድ የተወደዱት ፈገግታቸው በጣም መልካምነታቸው፣ ደግነታቸው በማለት በርካቶችም ስለእሳቸውም ስገልጹም ነው ተስተዋል። ስለዚህ ይህ ሰው በጸሎት እንድታስቡት እንዲያገግሙ ከታመሙበት ወይም ከያዛቸው ህመም ሙሉ በሙሉ አገግመው እንዲወጡ ሁሉም ጸሎት እንዲያደርግም ነው። በጣም አሳዛኝ ሁኔታ ላይ እንዳሉም ነው የወጡት መረጃዎች የሚያሳዩት እኚህ እንግዲህ እንግዲህ ለብዙሀን ተምሳለት እንደሚሆኑ ምንም ጥርጥር የለም። በርካቶቹ ከሳቸው ብዙ እንደማሩ እንደማሩ እንደተማሩ ጭምርም ነው በርካቶቹ የገለጹ ያሉት። በተለይ በቅርበት የሚያውቋቸው በጣም ሚዲያ ላይ ብቻ እንደምታዩ አይደለም። ደግሞ በጣም ስትቀርቧቸው በጣም ደግሞ ከመጪ በላይ ከመጠን በላይ ማለት ይቻላል ደግና ርህሩህ እንደሆኑ ጭምረም ነው። በርካቶችም እየገለጹ ያሉት በጣም የተረጋጉ በተለይ አክራሪም አይደሉም። ማለት ማክረር ማለት የሆነው አሁን ለምሳሌ ተነስተ እንደዚህ ግደል፣ አጥፋ የሚል አንዳንድ በስሜት የምነዳ አለ። እሳቸው በጣም የተረጋጉና ጭምት እንደሆኑ ጭምረም ለዚህም ነው በጣም ብዙ ሰዎች የሚወዷቸው ሚዛናዊ ናቸው በማለትም ነው በርካቶቹም ስለሳቸው አክብሮትንና አድናቆትን ሲገልጹላቸው ነበረው። ታዲያኚ ታላቅ ኡስታዝ በሙስሊሞች ዘንድ በከፍተኛ ሁኔታ እንደ ዓይን ብሌን የሚያዩት መምህር በማለት ነው ሙስሊሙ ኡስታዝ ማለት ያው እንደ መምህር ነው። በጣም የሚወዷቸው የሚያከብሯቸው፣ በርካታ ቁጥር ያላቸው በሚሊዮኖች የሚቆጠሩ ሙስሊሞች አልፎም በክርስቲያን ዘንድ በከፍተኛ ሁኔታ ተወዳጅነት ያገኙ ኡስታዝ በአሁኑ ሰዓት ኢትዮ ጠቢብ ሆስፒታል ተኝተው መታከማ ያሳዘናቸው በርካቶችን ያሳዘነ እና በርካቶች ደግሞ በጸሎት እንዲያስቧቸውም ነው በርካቶቹ ሀሳባቸውን እየገለጹ ያሉት። ያሉበት የህመም ደረጃ እጅግ አሳዛኝ ነው በማለትም ነው የገለጹት። አንዳንዶቹ ደግሞ ከፊሎቹ እንደሚያገግሙ ምንም ጥርጥር የለም በማለትም ሀሳባቸውን እያስቀምጡ እንደሚገኙ ጭምርም ነው። እንግዲህ ኢትዮጵያ ደግሞ መልካም መልካም ሰዎች አሏት፣ ብዙ መልካም ሰዎች ሰው ደግሞ በርካቶቹ በሀገራቸው ተስፋ እንዳይቆርጡ እንደዚህ አይነት መልካም መልካም የሆኑት መምህራኖች አሉ። የተረጋጉ ጭምት፣ የሰከኑ ሰላምን የሚሰብኩ ፍቅርን የሚሰብኩ ለጥላቻ የማይቸኩሉ ለማውገዝ የማይቸኩሉ መግለጫ ለማውጣት የጸብ መግለጫ ለማውጣት የማይቸኩሉ በጣም የተረጋጉ ሆደ ሰፊ እንደዚህ አይነት በጣም አሻቅበው ማየት የሚችል ጥሩ ጥሩ አመለካከት ያላቸው መምህራኖች ናቸው። እንግዲህ ከነዛ መካከልም ነው አንዱ የሆኑት ኡስታዝ እንደሆኑ ጀምርም ኡስታዝ አቡበከር አህመድ በንግግራቸው ህዝብን በመምከር በጣም ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን ከልብ የሚያከብሯቸው ኡስታዝ እንደሆኑ ጀምርም ነው። በጣም የተረጋጉ ክብራቸውን ደግሞ የሚጠብቁ የማይዝረገረጉ፣ በየቦታው ሄዶ ከተለያዩ አካላት ጋር የበላይ አካልን ፍራቻ ሆኖ በዛው በነሱ ፍራቻ የምታዘዙ ሳይሆን እሳቸው የሚያከብሩ ግን የሚያዩ ያደረጉትን ያመኑበትን ነገር የሚያንጸባርቁ መልካም ነገሮችን ደግሞ ለህዝብ እንግዲህ በተለይ በመቻቻል በፍቅር ዙሪያ በፍቅር መስበክ ዙሪያ ትልቅ ስራ እንደሰሩ ጭምርም ነው። አሁንም እንግዲህ በጣም በሚያሳዝን ሁኔታ ያሉበት ሁኔታን በማስመልከትም ጸሎት እንዲደረግላቸውም ኦርቶዶክስም ክርስቲያን አጠቃላይ የሆኑት ጸሎት እንዲያደርግላቸውም ተማጽኖ በርካቶቹ እያቀረቡ ናቸው። ምክንያቱም እኚህ ሰው በህይወት መቆየት አለባቸው። አሁንም መልካም ሰው ናቸው፣ ፍቅር የሆኑ ሰው ናቸው በማለትም ነው በርካቶቹም ለሳቸው እየገለጹ ያሉት። ጸባያቸው ባህሪያቸው ለማመን በሚከብድ የሆነ አመለካከትና አስተሳሰብ በርካቶችን ያስደመመ ስለሆነ አልፎም በክርስቲያን ዘንድ በጣም ተወዳጅነት ያተረፈው መምህር ናቸው። እኚህ ኡስታዝ አቡበከር አህመድ ኢትዮ ጠቢብ ሆስፒታል እንደምታወቀው በኢትዮጵያ በአሁኑ ሰዓት ከፍተኛ ቁጥር በተለይ ደግሞ በሕክምና ዙሪያ ትላልቅ ሪፈር የተደረጉትን በማከመም የምታወቅ ነው። ኢትዮጵያ ላይ አሉ ከተባሉት ሆስፒታሎች ውስጥ አንዱ ነው። እዛ ተኝቱ እንደምታከሙና አሁን ሕክምና ላይ እንደሆኑ ጭምር ነው የወጡት መረጃዎችን በማስመልከትም ለእናንተ ይዤላችሁ የመጣው ኡስታዝን ፈጣሪ ጨርሶ እንደመራቸው የሁሉም ጸሎት ነው። እስካሁን ድረስ አብሬያችሁ የቆየሁት ሚኪነኝ ከሚጌታ ቡር ለቲቁም ነገራት ዘልቻና፣ ለአዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንድዳረስ ያደርጉ ለእሳት